ይሄ ባለፈው ውሃ ላይ ደፋሽብኝ ነው ገባ ሰላም እንደምናችሁ ምርጥ ጤናና ቤተሰቦች ሁሉ ሰላም ባላችሁበት ሰላም ና ጤናውን ፈጣሪ ብዝት ያርግላችሁ እኔ ለማታቁኝ አብርሽ ባላለሁ እኛ ቤተሰብ እናና ቤተሰብ የሆናችሁ ታውቃላችሁ እናና ቤተሰብ ደግሞ ያልተቀላቀላችሁ በዚህ አጋጣሚ ላይክ ሼር ሰብስክራይብ እያወላችሁ እንደትቀላቀሉና ያ በዛው እንድንታወቅ እላችኋለሁ ቤተሰብ ዛሬ የመጣሁበት ምክንያት ትላንትና ፖስት ተደርገዋል መሰለኝ ሰን አሟታል። አሟቶ ሆስፒታል ነበረች። እኔ መስዋ ጋር እያስታመምኳት ነው። ኦልሬዲ ጉሉኮስ ና መድኒት እየወሰደች ነበረ። ማታ ጨርሳለች፣ ያው ጉሉኮሶችን ማታ ጨርሳለች። አሁን መድኒት ይዛ ወደ ቤት መግባት ነው። ዛሬ ማታ ትወጣለች ብዬ አስባለሁ። ዛሬ አያሳድሯትም። ግን ዛሬ ምንድን ነውኝ እዚች ጋ ሀኒ ጋ ደውዬ ነበረ። ሰብዙ ነገር ብላይ ነበረ ትላንትና ቢያንስ እንኳን ሌላ ነገር ቢቀር ያስቀየምኳቸውን ሰዎች ይቅርታ ማለት ፈልጋለሁ ምናምን እያለች ከዛ መሃል አኒ ነበረች አንደኛዋ። ለአኒ ደውዬላት ይቅርታ እንደምጠይቃትና ና ጥፋተኛ መሆኗ እንዳመነች ምናምን ነግሬያት እሺ ብላኛለች። ቤተሰብ እሷን እየጠበቅኳት ነው ኖርማሊ ይቅርታ እንደሚባባሉና ነገሮችም በእኔ ምክንያት ስለሆነ የተፈጠረው ያን ነገር እንደሚፈታ ተስፋ አደርጋለሁ። ቤተሰብ አኒ ትመጣለች። አኒ ስትመጣ እንገናኛለን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የተሰጣን ነይ ነይ ነይ በዚህ ሾልካ አለ ነው ምክንያቱም የተፈጠሩት ነገሮች እንዳለ ከቤተሰብ ጋራ የሚገናኙትና ታውቂያለሽ፣ ያው በቤተሰብ ፊት ለፊት ነው እንደዚያ ያደረገችሽ እሷ። እና ዛሬ ጠራሽ ብዙም በስልክ ነገር ይሻለው ሳይቀርታ መጠየቅ ትፈልጋለች አንቺ። በዛ ላይ ደሞ በጣም አሟታል ይመር በጣም። እና አንቺም ደግሞ እሺ ብለሽኝ ስለ ተቀበልሽኝ ይቅርታዋን ስለተቀበልሽ በጣም አመሰግናለሁ። ችግር የለውም። እንዲህ አይነት ጓደኛ ይስጣች ማለት ቂም የማይዝ በልቡ በሆዱ ንጹህ የሆነ ሰው አለ አይደለ? በቃ ያ ነገር ደግሞ እኔ መሀላችሁ ስለገባሁኝ በጣም ይቀርታል። በእኔ ምክንያት ነው ሁሉም ነገር የተፈጠረው እና በጣም አመሰግናለሁ። እንግባ፣ እሺ። እንግዲህ ቤተሰብ እኛ እንገባለን። ካሜራ እዚህ ጋር ሊይዙብን ስለሚችሉ እዛ እንገናኛለን። በቃ እዛ ክፈት። እሺ ቤተሰብ የሆስፒታል ላይ አሁን እንግዲህ እኔ እንደነገርኩሽ ነው ነገሮች እንዳለ ለማስተካከል ነው እንጂ ሌላ ችግር እንዲፈጠር አልፈልግም። ምክንያቱም ብዙ ነገር ብዬሻለው

ሰላም፣ ሰላም፣ ሰላም ደህና ፋሞቼ እንዴት ላችሁ? ደህና ናችሁ? አላችሁ? ብዙ ሰው እየተጨነቀ ነበረ። የተፖስተውን እንትን አይቶ ዱዋ እንዲያደርጉልሽ ምናምን ፖስት አድርገን ነበረ። አብዛኛው ሰው እየጸለየልሽ ነበረ። ምናምን ተሽሎኛል። ሆስፒታል ነው ያለ ነው እንግዲህ ፊቱ አባብጧል ያ እንግዲህ አይታችሁ ከሆነ ትላንት ግሉኮስ እንት መቆም ያቃተሽ ነው። እሺ፣ ለማንኛው አይ ዛሬ መጣተኝ አንቺ ባልሽ መሰረት አሚን እመጥቻታለሁ ማለት ብዙ በጸጸተሽ ይቀርታል ለምጠይቅ እንዳንፈለጊና እሷም እሺ ብላ ያው መታለችና፣ እንዳልኩሽ ነው እሷ በጣም ጸጽቷታል ማለት በቃ ይቀርታል ጠይቅሽ ስለፈለገች ነው ያለውን ነገር ፍቻለሁ። አንቺ ነገር ማለት ያው በሰዓቱ ተነድጄ ነበር። ለዛ ነው ያልኩሽ ማደርገውን የሆነ ከመታመምሽ በፊት ነበር ሌላ ነገር ውስጥ ከመታመምሽ በፊት ነገሩ የተፈጠረው በእኔ ምክንያት ነው። ይ አይዚ ጭጋ በቃ ነገሩ እሺ፣ እንደ ጓደኛ በፊት እንደሚዋደዱ ልጆች ሆናችሁ አውሩ። አሁን አይ መታመም ማለት ያው ሳመን በፊት ነው ያሰብኩት። አሁን ላይ ይቅርታል አይደለም አሁን ነገሩን አታባብሱት። አይ እሷም እንትን ከመታመን በፊት ምናምን የሚለውን ፓርት እንተው፣ በቃ እንደ አንድ ጓደኛ መጀመሪያ ምን ማላች የገባው ነገሩን ለፍተው ነው አይደለም። ስለዚህ እኔ በጣም ይቅርታ በቃ እኔ በእሷ ቦታ ይቅርታ ልጠይቅሽ። በእናንተማ እንዲህ አይነት ነገር መፈጠር እኮ በእሷ ቦታ እኔ በአንቺ ቦታ በእሷ ቦታ በሆንና ብልሽ ምን ችግር አለው? ነገሩ በእኔ አይ የተጀመረ እሷ እስካጠፋሽ ድረስ እሷ ናት ይቅርታ ማለት ያለባት። እሺ ትበልሽ ይቅርታ፣ ግን አንተ ነጋግረን የመጣ ነው ሁሉንም ነገር እንደምፈታ አደለ? እሺ ችግር የለውም። አንቺ እንዳጠፋ ሰው ይቅርታ እኮ ይቅርታ እያልኩሽ፣ እንደሱ ብቻ አይ፣ በቃ ተጨባበጡ አይደለ? በቃ ኖርማሉ እና እንደ በፊቱ አንዴ በቃ ነገሩን ፈቱት። ይሄ ባለፈው እኮ አለ ደፋሽብኝ ነው፣ ገባሽ? ልጅቷ ያማማታል እንዴ? ያምሻል እንዴ? ልጅቷ ያማታል ያማታል ብዬ ይቅርታ ለማለት የመጣ ነው። ምን ማለት ነው? እያናደርሽኝ ነው አንቺ፣ ዞር በይ

ሻንቺ ችግር የለም። ቤተሰብ ይቅርታ አለች። እዚህ አዎ፣ ወጡ ብሏል። ውጭ ችግር ላይ ስናወራ በጣም የሆነ አለ ምናምን ሆና ነው በቃ ይቅርታ ከጠየቀችኝማ አረ ብዙ ነገር እና ነበር። ዱዐ ላረጋችሁልኝ፣ ለጸለያችሁልኝ በጣም ነው የማመሰግነው። አሁን ተሽሎኛል። ከሆስፒታል እየወጣሁ

ፋምን በሰላም ቻው እንበል። ፋም ቻው እንበል። ፋሚሊ የእኛችን ሰው አትል እና ፋሚ እንዳሰበው አልሆነለትም። እኔ ቀለል አድርጌ ነው ያለው ኖርማል የሆነ ነገር ማለት የሆነ የዚህን ነገር ያለ ነገር ነው ብዬ ስለማስብ እና በጣም ነው የምወዳችሁ። በጣም ነው አመሰግነው ለጸለያችሁልኝ፣ ደዋላ አረጋችሁልኝ አመሰግናለሁ። እና በቀጣይ ቪዲዮ ተሽሎኝ ጥንክርክርክር ብዬ እየሳኩ እመጣለሁ። አሁንም እየሳኩ ነው፣ ግን ያው ፍክት ብዬ እመጣለሁ እና ወዳችኋለሁ። ማንተና ፎክስ አለ ተሲስተር